በምክር ቤቱ ዝግብ ያስነሳው አዋጅ ዶክተር ደሳሌን ጫኔ የጠየቁ ጥያቄ በምክር ቤቱ የጸደቀው አዋጅ እጅግ ያሳዝናል። እስኪ ባልለት ተደርሷል። ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ ምንድን ነው? ዶክተር ደሳሌን ጫኔን ፈገግ ያስባላቸው ጉዳይስ የሚለውን በስፋት በዝርዝር መረጃችን የምናስደምጣችሁናል። በሌላኛው መረጃችን ደግሞ በኦሮሚያ ክልል የቀጠለው ግድያ ሲል እናት ፓርቲ ያወጣው መግለጫ ንጽዋን የተባሉት ዜጎች በማን ተገደሉ? ፓርቲው ያወጣው ድብቅ መረጃ ምንድን ነው የሚለውን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ አሜሪካ በቀጥታ ወደ ጦርነት እንዳትገባ ተሰግቷል። እጅ አንሰጥም ስትል ኢራን ለአሜሪካ ዛቻ ያልተጠበቀን ምላሽ ሰጥታለች። ነገሩ እጅግ እየተባባሰ ቀጥሏል። አሜሪካ ወደ ጦርነቱ ትገባለች የሚል ስጋትም በበርካቶች ዘንድ እየተደመጠ ይገኛል። ከኢራን እየተሰማው ምላሽም በበርካታ ዓለም አቀፍ ሚዲያዎች ላይ በስፋት እየተዘገበ ይገኛል። መረጃውን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን።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 ዶክተር ደሳለኝን ፈገግ ያሰኘው የአዋጅ ድንጋጌ የወንጀል ተጠርጣሪን ስጋና መንፈስ ማሰቃየት ህጋዊ ያደርጋል በሚል በአንዳንድ አባላት ተቃውሞ የቀረበለት በወንጀል የተገኘ ንብረትን ህጋዊ የማስመለስና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር የወጣውን የማሻሻያ አዋጅ ቁጥር 1387 ዝባር 2017ን ፓርላማው በአንድ ድምፀ ተአቅቦ፣ በሶስት ተቃውሞ በአብላጫ ድምፅም ሰኔ 10 ቀን 2017 ዓ ምትም ተደርጎታል። በአዋጁ ላይ ብርቱ ተቃውሞ ያቀረቡት አማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ፈገግ ያሰኛቸውን ድንጋጌም አንስተዋል። ዶክተር ደሳለኝ ጫኔን ፈገግ ያሰኛቸው ጉዳይ ምን ይሆን? በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅትም ከግድያ ውጪ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ ዎች ጸድቋል። የምክር ቤቱ አባሉ ዶክተር ደሳለኝ ጫኔ ይህንን ጥያቄ ተሰጥተዋል ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅም አይጠየቅም ማለት ነው ወይ? ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው ወይም በማለትም ዶክተር ደሳለኝ ጫኔ ጥያቄን አቅርበዋል። ከምክር ቤት አባላት ውጪ ያሉ አሴት ሰጪዎችም እንዲህ ብለዋል። እኔ በእኔ ዘመን ቶርች የሚደረግ የለም የሚለው ተሰረዘ ማለት ነው። ሲቀጥል ህግን ሽፋን ተደርጎ የመመርመር ስልጣን ሳይኖራቸው እስከ ታችኛው መዋቅር ድረስ ያሉ ህግ አስከባሪ ዜጎችን ቶርች ያደርጋሉ ማለትስ ነው ወይም ተብሏል። ህግ አስከባሪ አባላትስ እንዴት ልትቆጣጠሩ አሰባችሁ? እነዚህንና የመሳሰሉ ጥያቄዎችን እንኳን የማያነሳ የምክር ቤት አባል የሌላት ሀገር በጣም ያሳዝናል። የጸረ ሽብር ህጉን ያሻሽላል ብለን ጠብቀ ነው የነበረው መንግስት ሌላ የባሰ አፋኝ ህግ አጸደቀ። በህግ የሚተዳደር ሀገር ከሆነ ሰዎች ለሚፈጽሙት በግል ወይም ደግሞ በቡድን የተደራጀ የትኛውን ወንጀል በመመርመርና በማረጋገጥ በህግ አግባብ ተጠያቂ ማድረግ ይገባል እንጂ ከመግደል በመለስ የትኛውንም ወንጀል ቢፈጽም አይጠየቅም ማለት ህግ አልባ ከመሆን አይለየም። አንድ ሰው የአካል መግደል ጉዳት ቢደርስበት ወይም ለመኖር በማይችልበት ሁኔታ ጥቃት ቢፈጸምበት አልሞተም ነው የሚባለው ወይ? መሞትማ ግልግል ነው። በእኔ እምነት ማንም ሰው በየትኛውም ወንጀል ተሳትፎ ቢገኝ በሰብአዊ አያያዝ ለፍርድ ቤት መቅረብ ይገባዋል ብዬ አምናለሁ። ይህንን አይነት ስልጣን ይሰጣቸዋል የተባሉ አካላት እኮ በህግ ከለላ ተሰጥቷቸው በግልጽ እስከ ዛሬ የሚያደርጉትን ያደርጉ ለማለት እንጂ እንደምናውቀው እስከ ዛሬም ነበረ። እኔ ወንጀልን እጠየፋለሁ፣ ነገር ግን ቡድን ሰውነት የጋራ ማንነት ነውና በሌላ ሰው ላይ የሚፈጸም ኢሰባዊ ድርጊት ሁላችንንም ያሳምምናል የሚሉና በርካታ አስተያየቶችም ከዚህ አዋጅ በኋላም እየተሰጡ ይገኛሉ። ወደ ተመልካቾቻችን፣ እናንተስ በዚህ አዋጅ ላይ ያላችሁ አስተያየት ምንድን ነው? በተያዘ መረጃም ጠቅላይ ሚኒስትር አብይ አህመድ ምላሽ የሰጠውበትን ጉዳይ እንመልከት። ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ ለማስተናገድ ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍም የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነውም ብለዋል። ከዚያ ጊዜ ጀምሮ ረጅም ዘመን ከኑሮ ፓርቲያችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድም ዴሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉም ገልጸዋል። ይህንን የአስተሳሰብ ሽግግር ሰላማዊ የፍክክር ባህል ለኢትዮጵያ መጻዒ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ እንደነበርም አስታውሰዋል። በዚሁ አቋም ተመርተን ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናልም ብለዋል። ዛሬም በሰሞኑ ያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲ ተወካዮች ጋርም አካሄድናል ሲሉም ገልጸዋል። ምክክሩ ተወካዮች በየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብአት ለመውሰድ ያለመሆን ነው ጠቅላይ ሚኒስተሩም የሚያስረዱት። ወደ ቀጣይ መረጃችን ስናመራ አሳዛኝ ዜና፣ በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳና ሶቦሶሬ ወረዳዎች የንጹሃን እልቂት ቀጥሏል ሲል እናት ፓርቲ በወጣው መግለጫ አስታወቀ። የምስራቅ ወለጋ ዞን የእልቂት ቀጠናነት ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከሁለት ሳምንት በፊት ስምንት ንጹሃን ዜጎችን በአሰቃቂ ሁኔታ የተገደሉ ሲሆን አራቱ እስካሁን የት እንደደረሱ አይታወቅም። የአሁኑ ዋናነትም በጉቶ ጊዳ ወረዳ ጃርቶ ቶሌራ ፈይሳ አርጆ ሎኮ ሊጎና ወጤ ቀበሌዎችም ሲሆን በሱቦ ሱሬ ወረዳም በተለይ ደንገጆ ጉዮ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎችም ናቸው። በአካባቢዎቹ እልቂቱ ቀጥሎ ሰኞ ሰኔ ዘጠኝ ንጋት ጀምሮ ደግሞም ዘጠኝ ሰዎች የተገደሉ ሲሆን መቅበር እንኳን አልተቻለም። በርካታ ንብረትም ተዘርፏል። በአካባቢው ነዋሪዎችም አጠራር ሸኔ ነው ግድያውን የፈጸመው። ነዋሪዎች ውጭ ነው የሚያድሩት። የመንግስት አካላት እንዲደርሱ ብንጮህም ሰሚ አላገኘንም። ግድያው አማራውንም ኦሮሞንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን ሰውን በማንነቱ እየመረጡ እንዲሸሽ ሽም ያደርጋሉ። መከላከያውም አሁን እልቂቱ ከሚካሄድበትና ይበልጥ አስፈሪ ከሆነበት በአምስት ኪሎሜትር ኪሎ ሜትር ርቀት ውኬ ቅርሳ ላይ ያለ ቢሆንም በህዝብ ጥያቄ መሰረት እንቅስቃሴ ጀምሮ ሳለ በዞን አመራሮች እንዲመለስ ተደርጓል የሚሉ ነዋሪዎችም ቢያንስ ህጻናትና ሴቶችን እንኳን ፈቅደው ወደ አጎራባች ቤኒሻንጉል ክልል አካባቢዎችም እንዲወጡ ቢደረግልን ለዘር እንተርፋለንም ብለዋል። እስከዛሬ በተቻለን አቅም ራሳችንን ስንከላከል ኖረናል። አሁን መሳሪያችንም ተነጥቋል። ወዲህ ደግሞ ሸኔ እየተጠቀመው ያለው የርቀት መሳሪያ ጭምርም ከገበሬው አ አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው የሚላሉ። ፓርቲያችን ግርያውን አውግዞ በሁለቱ ወረዳ ያለውን ህዝብም ከማለቆ በፊት መከላከያ ወደ ቦታው እንዲሰማራ፣ ህዝቡም በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው፣ ብሎም በዞንና ወረዳ አመራሮችም እየተደረገ ያለው ተስማምቶ በኖረ ማህበረሰብ ማል በመግባት ማንነትን ማዕከል ያደረገው የእልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል የፍጅት ቅስቀሳዎች እንዲቆሙ አበክረን እናሳስባለን ሲል ነው እናት ፓርቲ በመግለጫ ያስታወቀው። ወደ ውጭ መረጃዎቻችን ስናምራ እጅ አንሰጥም ስትል ኢራን አስታወቀች። የኢራን ጠቅላይ መሪ ሪያቶላ ካሚኒ ለአሜሪካ የሚከተለውን መልእክት አስተላልፈዋል። ኢራን እጅ እንደማትሰጥና አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ የማይተካ መዘዝ እንደሚያስከትል ማወቅ አለባት ሲሉ ለአሜሪካው ፕሬዚደንት የእጅ ስጡ ጥያቄ ምላሽን ሰጥተዋል። አሜሪካ ወደዚህ ጦርነት ትገባለችው የሚለው ለበርካቶችም ስጋት ሆኗል። እስራኤል በኢራን ላይ እያካሄደች ባለው ጥቃት ውስጥም አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሀውስ ውስጥ አስ አስቸኳይ ስብሰባ ከከፍተኛ ባለስልጣናት ጋርም አድርገዋል። አንድ ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ የፈጸመች ባለው ጥቃት ውስጥም አሜሪካ መሳተፍ እንዳለባት ለመወሰንም ነበር። የትራምፕ የቅርብ አማካሪዎችም በተሳተፉበት በዚሁ አስቸኳይ ስብሰባ ላይ አሜሪካ በጥቃት ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱም ተዘግቧል። ፕሬዚደንት ትራምፕም ለቀናት ኢራን ወደ ኒውክሌር ድርድር እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተች ጦርነት ውስጥ ከሀገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤንም የጀመሩት በትላንትናው ማታ የአሜሪካ መንግስትም የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራን የኒውክሊየር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርትም አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርድ የተባለው የዩራኒየም አበልጸጊያ መሆኑን ተነግሯል። ይህንን ከመሬት በታች የሚገኝን ማዕከል ለማውደም የሚያስችል ቦምብ ያላት አሜሪካ ብቻ ናት። የፕሬዝደንቱ አማካሪዎችም አሜሪካን በጦርነት ውስጥ በሚኖ ተሳትፎ ዙሪያም ከስምምነት ላይ መድረስም አልቻሉም። የአሜሪካና የእስራኤል መገናኛ ብዙኃን ከአስቸኳይ ስብሰባ በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩም አልታወቀም። ባለፉት ሶስት ቀናት የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖችም ነዳጅ የሚሞሉ ቢያንስ ሰላሳ ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙም ተደርገዋል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጇን እንድትሰጥ መልእክትን ሲያስተላልፉ ነበር። ለዚህ ምላሽ የኢራኑ ጠቅላይ መሪ በማህበራዊ ሚዲያ ላይ በተከታታይ በሰጡት ምላሽም ሀገራቸው ከጽዮናውያን ጋር ፈጽሞ እንደማይስማሙም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስከንገናኝ ድረስ ቸር ቆዩልን።